ይጠበቋል። እንዳታሳልፉት። በሕይወታችሁ ላይ ሰይጣን ብዙ መከራ እያደረሰባችሁ ከሆነ፣ ብዙ ችግር ውስጥ ካላችሁ፣ ብዙ ጥቃት እየደረሰባችሁ ከሆነ ይህ ለእናንተ ነው። የዛሬ ራፕሶዲያችን ርዕሱ እንደዚህ ይላል፣ ከሰይጣን ማታለያዎች ተጠንቀቁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ራፕሶዲያችን እነዚህ በማለት ይቀጥላል ሕይወታችሁን የለወጠውን ቃል እስከምትሰሙ ድረስ ህይወታችሁን፣ ሀብታችሁን ለኢየሱስ ክርስቶስ ወንጌል ማስፊያ እንድትሰጡ ከማድረጉ በፊት ለእግዚአብሔር ነገር ለእግዚአብሔር ነገርና ገንዘብን በእግዚአብሔር ቤት ለመለገስ የተሰጣችሁ ወይንም የተሰጠን አልነበረንም። ስለዚህ ጉዳዩ የቃሉ ጉዳይ ነው። ዳብሎስ ቃሉ ከእናንተ ሊወስድ፣ ተስፋ ሊያስቆርጣችሁ ይሞክ ስለዚህ ጉዳዩ የእግዚአብሔር ቃል ነው። ምክንያቱም ምንም ያህል የተሰጠን ብንሆን፣ ምንም ያህል በገንዘብ ቤተክርስቲያን የምንረዳ ሰዎች ብንሆን፣ ምንም ያህል በቤተክርስቲያን ውስጥ የምንመላለስ ሰዎች ብንሆን፣ ሰይጣን ያ አያስፈራውም። ምክንያቱም ሰይጣን የሚያስፈራው ነገር ቢኖር በውስጣችን ያለው የእግዚአብሔር ቃል ነው። ምክንያቱም በውስጣችን ያለው የእግዚአብሔር ቃል እምነታችንን ያሳድገዋል፣ ያበረታናል። ለዚህ ነው ጳውሎስ መጽሐፍ ቅዱስ ላይ ሲናገር እንደዚህ አለ በምንም መከራዎች ብናፍ እንደ ሙሉ ደስታ ቁጠሩት አለ። ስለዚህ በዛ መከራ ውስጥ እያለፈን ደስታችንን፣ ቃላችንን፣ ህይወታችንን፣ ሰላማችንን እንድንጠብቅ የሚያደርገን መዳናችንን እንድንጠብቅ የሚያደርገን ነገር ሁሉ ከቃሉ መሰረት ነው። ስለዚህ ሰይጣን ሁል ጊዜ ሊያጠቃ የሚሞክረው ያም ቢዝነስ ያንቺን ህይወት ትዳርሽን ወይም ትዳርህን ገንዘብህን ወይም ስራህን አይደለም። ስለዚህ ሰይጣን ሊያጠቃ የሚሞክረው በውስጥህ በውስጥሽ ያለው የእግዚአብሔርን ቃል ነው። ለዚህ ነው ሁልጊዜ ከእግዚአብሔር ቤተሰቦች ጋር ያለንን ከእግዚአብሔር ህብረት ጋር ያለንን ከቤተ ክርስቲያን ጋር ያለንን ህብረት አጥብቀን መያዝ ያለብን። ፓስተር ክሪስ በራፕሶዲያችን ላይ እንደዚህ ብለው ይቀጥላሉ። ዲያብሎስ ቃሉን ከእናንተ ሊወስድ ተስፋ ሊያስቆረጣችሁ ይሞክራል። ከቤተ ክርስቲያን ሊያርቃችሁ ይሞክራል። ከቤተ ክርስቲያን ሊያርቃችሁ ይሞክራል። በእናንተና ቃሉን በሚያስተምራችሁ በፓስተራችሁ መካከል በሊደራችሁ መካከል በመንፈሳዊ አባታችሁ መካከል ችግርን ለመፍጠር ይሞክራል። እንዳትግባቡ ለማድረግ ይሞክራል። በፊት የነበራችሁን መሰጠት እንድትቀንሱ ለማድረግ በሁለታችሁ መካከል ጠብን ለማምጣት ይሞክራል። ስለዚህ ይህን ሁሉ ዓላማ ያዘጋጀው ይህን ሁሉ ነገር ሰይጣን ያመጣው አንቺን፣ ህይወትሽን እና ህይወትህን ፈልጎ እንደሆነ በደንብ አትኩሮትን መስጠት መቻል አለብን። ስለዚህ ለዚህ ነው መጽሐፍ ቅዱስ እድል ፈንታ አትስጡት የሚለው። ስለዚህ ለሴጣን እድል ፈንታ አትስጡት። ቃሉን በምትማሩበት ህብረት በቤተ ክርስቲያናችሁ ውስጥ በአገልግሎታችሁ ውስጥ በኳየራችሁ ውስጥ ሊሆን ይችላል እግዚአብሔር ሁሉ ጊዜ በሚያገኛችሁ እሱም በምታገለግሉበት ቦታ ለዘለ ዓለም ኖሩ። ከዛ ቦታ አትሽሹ። ከዛ ቦታ አትራቁ። ከእግዚአብሔር ቤት አትሄዱ። ለእግዚአብሔር ነገርና በእግዚአብሔር ቤት ውስጥ ለተሰጣችሁ በተሰጣችሁ መጠን በፍቅር እና በትህትና በመመላለስ በመንፈስ የበለጠ ንቁ መሆን አለባችሁ። በእግዚአብሔር ቃል እውቀት ማነጋችሁን ቀጥሉ። ሁል ጊዜ በልሳን ጸልዩ። ሁል ጊዜ በመንፈስ ተሞሉ። ያን ጊዜ ባለጋራችሁ ዳብሎስ ቤታችሁ፣ ህይወታችሁ፣ ቤታችሁ ውስጥ ቢዝነሳችሁ ውስጥ ምንም ያህል ቢዞር ምንም አይነት መግቢያ ቀዳዳ ያገኙ ማለት ነው። ስለዚህ እንዳትረሱ የሰይጣንን ማታለያ አትስሙት። ሰውነታችሁ ላይ በሽታ ሊያመጣ ይችላል። ቢዝነሳችሁ ፌል እንዲያደርግ ሊሞክር ይችላል ነገር ግን ያውቃል፣ አባታችሁ እግዚአብሔር ከዛ ነገር እንደሚያወጣችሁ የወሰደባችሁን ነገር እጥፍ እንደሚመልስ ያን በሽታ እንደሚፈውሳችሁ ያውቃል። ለዚህ ነው ሁል ጊዜ በአባታችሁና በእናንተ መካከል ያለውን እምነታችሁን ወይንም በእናንተና በእግዚአብሔር መካከል ያለውን ያንን ህብረት የፈጠረውን የእግዚአብሔርን ቃል ታርጌት የሚያደርገው። ስለዚህ በእግዚአብሔር ቃል ውስጥ እና የእግዚአብሔርን ቃል በውስጣችን በማድረግ በእግዚአብሔር ቤት ውስጥ ለዘላለም መኖር ያለብን። ይህ በኤል ደብሉ አዲስ አበባ ሲሆን እኔ ሲስተር ጀሪ ይባላለሁ። አመሰግናለሁ። ሁሉ ጊዜ ሮብ ሮብ እና ቅዳሜ አስር ሰዓት ላይ የወጣቶች ህብረት አለን። ሜናሮል አካባቢ ሰማይ ጠቀስ አንደኛ ፎቅ ላይ ቅዳሜ እንገናኝ። ተባረኩ። አመሰግናለሁ።